ሰላም ስለሆነውም ስላልሆነውም ነገር እግዚአብሔር ይመስገን ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር የገጨነውን ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለች ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል ለዚህም እግዚአብሔርን አመሰግናለሁ። ዛሬ ስለ ቤቢ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት። ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናቸው። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ፣ እግዚአብሔርም የወንድማችንን ነፍስ በገነት ያኖርልን። ቤቢ አሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም። እናንተን ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ብዙ ሰዎች የግል ታሪካችሁን ነግራችሁን ከእኔ እኮ ላዝናችሁ። በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁኝ፣ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችሁንም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ሰላማችሁ ይብዛ። ቤተል ሴት ልጅ ባለማግኘት ምንድን ነው ማድረግ ያለባት? ምን ያለችኝ ይመስላችኋል? እኔ በመልሷ በጣም ነው የተገረምኩት። ስ የቤታል ሜካፕን ስራ መጀመሪያ ፊቷን ክሌን አድርጌ ከዛ ቅንድ በሆነ ወደ መቀንደብ ነው የገባሁት። ከዛ ሃይድሬቲንግ ስፕሪ አድርጌ ቅንድቧን ፕሪፕ አደርጋለሁኝ። ከዛ ደግሞ ሲራ ምን ያደረግኩላት? ከዛ በደንብ ሱም ብላይ እንዳደርግ ና ቅንድቧን በስሱ ጉለዋለሁኝ። ሁሌም ቅንድ ስንሰራ መለካታ ንርሳ። ከዛ በኮንሲለር ከእሷ አንድ ሼድ ነጣ በሚል ኮንሲለር ከስር ያለውን እንደዚህ እናጸዳና ከላይ ደግሞ በእሷ ስኪንቱን ማች በሆነ ፋውንዴሽን ክሊን እናደርገዋለን። አይሻዶ ከለር ፒካረኩኝ ኦሬንጅሽ ነገር ነበር የፈለኩት እንደምታት ቀለ ለአድርጌ ሰጫታለው በጣም ነው የሚያምረው እና ደግሞ ሜካፕ እንደማስተምር ታቀላቸው አደለ ከረንትሊ ዲስካውንት ላይ ስለሆነ እየተመዘገቧቸው ስልክና ዳሻችን ባዩ ላይ ያለ እዚህ ጋር ያደረኩላት ፋውንዴሽን ቤስ ፕራይመር ነው ከዚያ ፋውንዴሽኑ እንደዚህ ከቀባኋትም በኋላ ሃይላይቲንግ ኮንሲለር ኮንቶር እንደዚሁም ብለሽ አድርጌ እነሱ በደንብ ብሌንድ ካረኩኝ በኋላ ሴትን ያደረኩት እኛ ጋር ሜካፕ ላይ መስራት የምታስቡ ሰዎች ጥራት የሚባል ነገር እንዳያሳሰባቸው በጣም በሃይ ኳሊቲ ብራንድ እቃ ነው የምንሰራው ሰው ሜካፕ ለመስራትም ቡክ እያደረጋችሁ የላጠዋ ቤት ያለ ሜካፕ ወደ ማለቁ ነው። እዚህ ጋር የሰራት ኮንትሮል ዲፋይን እንዲሆን በሉስ ፓውደር ቤካሮኪን በኋላ ከንፈሮ አንዲ ሰርቼ ሃይላይተር ያደረግኩላት ከዛ በኋላ ማስካራ አድርጌ ሴቲንግ ስፕሬ አድርጌ ጨርሰናል። ሜካፑ በጣም ነበር የሚያምረው። አታምረም እናንተ? ሜካፑ እንዴት አያችሁት?